የመፈተኛ ቦታ የአንድ ቁጥር መሰናክል አሰራር ነው ማሳያችሁ። አንድ ቁጥር ሲሰራ መጀመሪያ በቀኝ በኩል ነው የምንገባው። በኮሪደሩ እና በእንጨቱ በኩል አርገን ወደ ቀኝ ነው የምንገባው። አንዱ ቀኝ ሰበር አርገን በሁለቱ እንጨቶች መል ካለፍን በኋላ መልሰን ሁለተኛውን እንጨት ጋቢ ነው አለፍ ሲላት ወደ ግራ ሰበር እናደርጋለን። ወደ ራሳችን እንጨቱ እንዳይነካብን ነው ጋቢ ነው እናለፍ የምንለው አሁንም እሷን የተወሰነ ካለፍና በኋላ የፊተኛውን ጨጋ ስንደርስ ቀስ እያለን ወደ ቀኝ እየመለስ እንመጣለን ማለት ነው። አሁን በቀኝ ስፖኪዎችን እያየን ሶስቱም እንጨቶች መምጣታቸውን ስናረጋግጥ መሪያችንን ወደ ግራ ቀጥ እናደርገዋለን ማለት ነው። ልክ እንደዚህ አስተካክለን እንቆማለን። ወጣ እንዳለን የኋላ ማርሽ እናስገባና የኋላ ጎማችን የመጀመሪያው እንጨት እስኪደስደስ እንሄዳለን ማለት ነው። የጥቁሯን የደውል ምልክት እየነካችሁ ሰበስክራይብ ማድረግ እንዳይረሳ ላይክ አንድ ጊዜ እያደረጋችሁ ኮሜንት ላይ ሀሳባችሁ መግለጽ ትችላላችሁ። የኋላ ጎማችን የመጀመሪያው እንጨት ጋር ሲደርስ እንቆምና መሪያችንን ሁለት ጊዜ ወደ ቀኝ ወደ እንጨቷ ነው የምንሰብረው ማለት ነው። ከዛ በግራ ስፖኪዮም እናደርጋለን ቀጣዮቹን የቀሩትን ሁለት እንጨቶች እስኪመጡ እንጠጋለን። ስንሄድ ቀስ እያለን ነው የምንሄደው፣ እንዳያመልጠን እንጨቱ ወደፊት መስታክል ስለማንችል አንዱ እንጨት መቷል። ልክ እንዲህ ሁለተኛው ሲመጣ ቀጥ ብለን እንቆምና መሪያችንን ወደ እንጨት ወይም ወደ አልሰበርንበት ሁለት ጊዜ እንመልሳለን። የሰበርነው መሪ ምናደርገዋለን? እንፈተዋለን ማለት ነው። ወደ ግራ ሁለት ጊዜ ስንመልሰው ምን ይሆናል? ጎማችን ቀጥ ይላል ማለት ነው። የደውል ምልክቷን እየነካችሁ ሰብስክራይብ ማድረግ እንዳደረሱ፣ ላይክ አንድ ጊዜ እያረካችሁ ኮሜንት ላይ ሀሳባችሁ መግለጽ ይቻላል ማለት ነው። አሁን ጎማችንን ቀጥ አድርገናል። ስለዚህ ወደኋላ የኋላው ጎማ አሁኑ ልክ እንደመጀመሪያው ከእንጨቷ ጋር ትይዩ እስኪሆን ድረስ እንጠጋለን የኋላ ጎማችን ከእንጨቷ ጋር ልክ እንደዚህ ትይዩ ሲሆን አሁንም ወደ እንጨቷ ሁለት ጊዜ እንሰብራለን፣ መሪያችን ወደ ግራ ወይም ወደ እንጨቷ ወዳለችበት አቅጣጫ። ስለዚህ በቀኝ ስፖኪዮ አንድ እንጨት ትቀራለች፣ የመጨረሻ ልክ እሷን እንዳየናት እንቆማለን። ቀስ እያለን የምንጠጋው ልክ እንድናየናት እንቆማለን። መሪያችንን ወደ እንጨቷ እንመልሳለን፣ ወይም ወደ አልሰበርንበት በኩል የሰበርነውን እንፈተዋለን ማለት ነው። ስለዚህ አሁን ቀስ እያለን እንጨቷ እንጠጋታለን። በቀኝ ስፖኪው ባየንበት እየጠጋናት አጠገቧ ስንደርስ እንቆማለን። የኋላው ጎማ ልክ እንደ መጀመሪያውንም ትይዩ ሲሆን እንቆማለን። የኋላ ጎማና እንጨቷ የመጨረሻዋ ከዛ ምናደርጋን ቀጥ ብለን መሪያችንን ወደ እንጨቷ ወይም ወደ ቀኝ ሁለት ጊዜ እንሰብራለን። ከዛ በግራ ስፖኪሆ ኮሪደሩ እንደዚህ ስለሆነ ኮሪደሩ ላይ ከነካ ማርካችን ስለሚያስቀንስብን ኮሪደሩ እንዳይነካ እያየ ነው ክፍት እስኪል ድረስ እንሄዳለን። ልክ እንዲህ ኮሪደሩ ግልጥ ብሎ ሙሉ በሙሉ ሲገለጥ ቀጥ ብለን እንቆማለን። ከዛ መሪያችንን ወደ ግራ ሁለት ጊዜ እንመልሳለን። አሁን ጎማው ቀጥ ብሏል። ወደኋላ ግራ ቀኝ እያየን ቀጥ ብለን እንውጣና ለስምንት ቁጥር አስተካክለን እንቆማለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ፣ ላይክ አንድ ጊዜ እየተጫናችሁ፣ ኮሜንት ላይ እንደሰራላችሁ የምትፈልጉትን ቪዲዮ መጻፍ ይቻላል።